ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም በላችሁ። ሰላም፣ ሰላም ውድ ቤተሰቦች እንዴት ናችሁ? በውጭም በሀገር ውስጥም ያላችሁ ሰላም ይብዛላችሁ እላችኋለሁ። ሰላም፣ ሰላም ውድ የሚሉ ቤተሰቦች እንኳን ለረመዳን ጾም በሰላም አደረሳችሁ እላለሁ። ሰላም ሰላም ውድ የሚሉ ቤተሰቦች የእኛ ቤተሰቦች እንዴት ናችሁ? አለን። እግዚአብሔር የተመሰገነ ይሁን። እህት ወንድሞች፣ ሙስሊም ክርስቲያን እህት ወንድሞች ጾማችሁ እንዴት እያለፈ ነው? ያው እንግዲህ እንደምታየው ማለት ነው፣ ውድ ቤተሰብ ዛሬ እንግዲህ ለየተባለ ነገር መተናል። እሱ ምንድን ነው? ያው እንደምታየት ጊዜው የረመዳንም የሙስሊሞችን የክርስቲያኖችም ጾም ዳይነም ያለ ነው እና ዛሬ እማማንን እዱንም ፋሽኑን ጠርቼ ዛሬ ጓደኞቻችን እናስፈጥር ብለን ቤት የሆነ የትንሽ ፕሮግራም አዘጋጅተን ማለት ነው። ባይመጠናቸው በዚች ፕሮግራም ያው ያለንን አብረን ተካፍለን ደስ የሚል ጊዜ እናሳልፋለን ብለን ተስፋ እናደርጋለን። ያው የእኛ ባህል ይታወቃል። ባለን ተካፍለን ተደስተን ተከባብረን ስንኖር ይሄ ባህላችን ነው እና ደስ ይላቸዋል ብለን ተስፋ እናደርጋለን። ጠርተናቸዋል፣ እየመጡ ነው። እማ ስለ ባህሉ እዱም አሹም ያላችሁን ነገር ማለት እንኳን አደረሳችሁም መልካም ጾም የምትሏቸውን በሏቸው። እኔ ብዙ ጊዜ ስለማገኛቸው እናንተ ጠፍታችሁ በስንት አንዴ ስለምታገኛቸው የምትሏቸውን በሯቸው እማም ውድ ቤተሰቦች፣ ውበት ሲለካ አብሮነት ነው ለካ ብያለሁ። እኔ ውዶችዬ በጣም ውዳችኋለሁ። ደግሞ ደስ ከሚለው ነገር የክርስቲያንም የሙስሊም እህት ወንድሞቻችን ጾም አንድ ላይ መሆኑ በጣም ደስ ይላል። አብሮነት በጣም ደስ ይላል። ውበት ነው አንድነት። ሙስሊም ወንድሞቻችንም እኔ ልጆቼም ብላችሁ ልጆቼ ናችሁ። በጣም ውዳችኋለሁ በውጭም ያላችሁ ብትሆኑ መልካም የረመዳን ጾም ይሁንላችሁ። አሁን ደግሞ ለፈጥር እንደዚህ ባለ መልኩ ተገናኝተናል። በጣም ደስ ይላል። ይሄ አንድነታችን ይቀጥል ነው ምለው። በመካከላችን የሚገባ ማንኛውንም ነገር ማስተናገድ እኔ አልፈልግም። እኔ በበኩሌ ማለት ነው። እናት ነኝ እና እንደዚህ አይነት ደስታ ማየት ፈልጋለሁ። ደስ ብሎኛል እና መልካም ጾም ይሁንላችኋለሁ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለው። ጠፍቼ ባችኋለው መሰለኝ። ደግሞ አልደወላችሁም አልጠየቃችሁኝም። እኔ ግን እወዳችኋለሁ። ውድድድ ነው ማረጋችሁ። ሰላማችሁ ይብዛልኝ። እሺ፣ ውድ ቤተሰቦች እኔ ረመዳን ሲመጣ በጣም ነው ደስ የሚለኝ። ክርስቲያንም ብሆን የሙስሊሙ ጾም ሲመጣ ደስ ይለኛል። ሙስሊም ጓደኞች አሉኝ፣ ጓደኞቼ ሙስሊም ወንድሞቼ እንኳን ለረመዳን ጾም በሰላም አደረሳችሁ ማለት ወዳለሁ። ድጋሚ እንግዲህ አላህ ይርዳችሁ እስከሚጨርሱ ድረስ ወዳቸዋለሁ። ያው ቤተሰቦቻችን ብዙ ነገር ብለዋል። ዛሬ የዛሬ ፕሮግራማችን ምንድን ነው? እህትና ወንድሞቻችንን ለማስፈጠር ነው። እህትና ወንድሞቻችንን ለማስፈጠር ነው የዛሬ ፕሮግራማችን ብያቸዋለሁ። እና እስኪ ጓደኞቻችንም ደውለን ላቸዋል ይመጣሉ ያለውን ነገር ደግሞ አብረን የምናይ ይሆናል። ብቻ ሁላችሁም እኔ ብትዋደዱ ባይነን። ስለዚህ እስኪ ደግሞ እነሱ መጥተው ደግሞ ያለውን ነገር አብረን የምናይ ይሆናል። ምግብ ላይ ወይስ። ስለዚህ ቤተሰቦቻችን ያው ደውለንላቸዋል። ይምጡና፣ ይምጡና ይሻላል። ለምን ሰዓትም እየደረሰባቸው ስለሆነ እነሱንም የምናስቆይ፣ ሲመጡ ደስ እንደሚላቸው ተስፋ እናደርጋለን። ደግሞ በጣም ነው የምንወዳቸው፣ በጣም ነው የምንወዳቸው። ሳይደርሱ አይቀርም እንግዲህ ቤተሰቦቻችን ደርሰዋል መሰለኝ። ማለት ድምጻቸው በር ላይ ይሰማል እና ይዣቸው ልምጣ። አሽ አዎ፣ ከእኔ ይልቅ አንተ ትሻላለ። አይ አንተ ትሻላለ። ምንድነው አንተ ደግሞ ወ እስማ ቸው በላቸው። አስራ አምስት ቤተሰብ እንዴት ናቸው?

ሰላሙ አለይኩም ወራህመት ለው በረካቱ። ውድና የተከበራችሁ የሜሊና የእኛ ቤተሰቦች እንዴት ናችሁ? አላችሁ ወይ? እኛ አለን። አልሐምዱላ ረመዳን ይኸው። ሜልዬ አላህ እጇን ይባርከው። ግን እርቦኛል፣ እርቦኛል ሳልቀምስ። በሚገርም ሁኔታ ምርጥ ኢፍጣር ያዘጋጀችልን ይመስላል። ውድ ቤተሰቦች፣ ረመዳን በዚህ መልኩ ሜሊ አክብረሽን ስለጠራሽ እናመሰግናለን። አላህ ያክብርልኝ ማዘርዬም። እናንተንም በጣም ነው የምናመሰግነው። እስኪ ነላ ሰላሙ አሌይኩም ውድና ምርጥ የሚሉ ቤተሰቦች የኛ ቤተሰቦች እንዴት ናችሁ? ረመዳን እንዴት ነው? እንግዲህ ያው እንደምታውቁት ሁለታችንም ሙስሊሞችም ክርስቲያን ወንድም እህቶቻችንም ጾም ላይ ነን እና እንዴት ነው ያብይ ጾም ምናምን ቆንጆ ነው። ያው ጾም በባህሪው በጣም ደስ የሚል ነገር አለው እና በጣም ቆንጆ እንደሚሆን አልጠራጠርም። እንግዲህ ዛሬ ሚሉ ዛሬ ከኔ ጋር ናችሁ ኢፍጣር ምናምን ብላን ተገኝተናል ማለት ነው። እንግዲህ ያው ትንሽ ደካክ መሆናል ምናምን ነገር እስቲ እየበላ ምናምን ነገር ብዙ የምናወራችሁ ነገር ይኖራል ማለት ነው ቤተሰቦች። እንግዲህ ሀቢቢ ሰላም ትላችኋለች። ብቻ ምን የምላችሁ ነገር አይኖርም። በነገራችን ላይ ብዙ ማውራት አልችልም፣ አረቦኛ ላቱ አቅም አንሶኛል። ብቻ አሰላሙ አለይኩም ወረሕመቱላሂ ወበረካቱህ እና የሜሉ ቤተሰቦች ብላ በጣም አራካቸው በላይ የኔ ቤተሰቦች ናቸው ይመስለኛል ብቻ። እና እንኳን ለረመዳን ጾም በሰላም አደረሳችሁ። ደስተኛ ነኝ። ይህንን ሳያዩ ያለፉ ብዙ ወንድሞችና እህቶች አሉን። ብቻ ለዚህ ቀን ስላደረሰን በጣም ነው የማመሰግነው። እና ሜሉንም ቤተሰቦቻቸው ይህንን ፕሮግራም ለእኛ በማዘጋጀታቸው በጣም ደስ ብሎኛል። በጣም ነው እናመሰግነው ከልብ የቀረውን ግን በጣም ከጠገብኩ በኋላ በኋላሹ ደስ ይላል። ደኩ ድን ጾመኛ ሰው ያስፈጠረ የዛን ሰው የጾመውን ያህል ሀጅር ሳይቀነስ ለአስፈጣሪው ይሰጠዋል ይባላል። ያው ረመዳን ያው አንድ የአብሮነት የመሰብሰብና አንድ ላይ ፍቅራችንን በአንድ ቤተሰብ በማድረግ የምናሳልፈው እና አላህ ያመጣልን የራህመት ወር እና የራህመት ወር እኛን እንዲ እንደሰበሰበን እናንተ ውድ ወድ ቤተሰቦቻችን ከሀገር ውጭ ያላችሁ ሀገር ውስጥም ያላችሁ እንደኛው እንደዚህ አላህ ይሰብስባችሁ እንላለን አሚናትሩም እንዴ እናንተ ወይ አት አሚናትሩ እሺ ሰላም አለኩም ወራህመቱላሂ ወበረካቱ ሰላም ነው አለን አልহামዱሊላህ ምንም አይደለም እኔም ርቦኛል፣ ግን ጀዛ ካላስ ኢፍጣር ስለጠራስ በጣም ነው እናመሰግነው። እና አልሐምዱሊላህ ጾም ደስ ይላል፣ ምንም አይልም። ቤተሰብ በጣም ደክሟቸዋል። ያው ቀን ሙሉ መጾም ይከብዳል። ለዛ ከበሉ በኋላ ብናወራ ይሻላል። እስከዛው እናንተም

እና ቤተሰብ በጣም ደስ የሚል ጊዜ እያሳለፍን ያለነው ከሚፍጥር ሳሳሪፈጠራች እዚህ ያደረሰን ፈጣሪ ነገን ያደርሰናል፣ በተስፋ እና በጣም በጣም ደስ ብሎኛል። እንደዚህ ሰብሰብ ብለን ስላከበርን፣ ደስ የሚል ጊዜም ስላሳለፍን በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አክብራችሁን የመጣችሁ ጓደኞች በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። አይለየን፣ ለዛ ለበዓሉም ያድርሰን። የዛኔ ጋነች

ጥሩ ሆኖ አግኝቼዋለሁ። ያው እንዳስጀመረን ፈታ እንደሚያስደርስን ተስፋ አደርጋለሁ። ሳምንት ሆኖ መሰለኝ፣ አሁን አገባደ ነው አለ። የተወሰነ ነው፣ ወደ ግማሽ የተጠጋ ነው። እኔ ነው የሆነ ብዙም አውቅም ነበር። አሁን ኪዶ ቀደም አይታየሁ፣ ግን ሁለት ቀን ሶስት ቀን ላይ ጾማል መሰለው ነበር።

የጾም አይመስልም። እሺ የሥራ መች በሉ እሺ፣ ይብላ ብላ ኧረ፣ ይብላ ነው። በቃ እሳቸው ይብላ። በቃ በትክክል የጾም ሰው እንደዚህ ነው። ይብላ። ሁለታችሁ በኋላ ታወራላችሁ።

ግን እኮ ፋሚሊዎች እኛ ነበረን። አሁን ባለችበት ሁኔታ ሜኑ ሞሪኛ መንከባከብ የራሱ ነገር ገና አስር ቀን ነው ከተባለ እኮ ብዙ ቀናቶች አሉ። ጎንበስ ቀና እያለች ምናምን እሷኛ ነገር

ውሻ ታስሯል ዛሬ አስገብቼው ነው ነገም አለ ብላችሁ እንዳትመጡ ደግሞ ዋእማትዝገዋ ንግግሩ እማ ቤተሰቦቻችንን ተሰናበችልንና እኛም እንብላ፣ ፈታ ብለን እንብላ። እሺ ውዶችዬ ቆይታችን ይሄን ይመስላል። በአማረ በደመቀ በፍቅር ይሄ ፍቅራችን አይለን ነው የምላችሁ ፍቅር ከምንም በላይ ለሁሉም ነገር ፍቅር፣ ሰላም ያስፈልጋል። ያውች ሴትዮ ምን ሰላም ሰላም ትላለች አትበሉኝ። እና ከምንም በላይ ፍቅር፣ ሰላም፣ አንድነት ነው የሚያስፈልገው። በዚህ አጋጣሚ አገራችንን ኢትዮጵያን ሰላም ያርግልን፣ ሰላማችን ይብዛ። በውጭም ያላችሁ አገር ውስጥም ያላችሁ፣ ፍቅር፣ ጤና፣ ሰላም ይብዛላችሁ። ላለሁኝ ቆይታችን ይሄን ይመስል ነበረ። ዛሬ ብቻ አይደለም። እንግዲህ ተራ በተራ ወይ እናስፈጥር ይሆናል፣ ፈጣሪ ከረዳን። መልካም ቆይታ ነበረን፣ እናመሰግናለን። ባላችሁበት ሰላም ሁኑልኝ። አሮጊቷንም ጠይቋት እንዳረሱ። እሺ፣ ስልክ ቁጥሬ ሞልቼ አልናገርም